እነሱ እናንተ ለማለያየት የተነሱ ሰላም የምትባል ልጅን ብሩክን፣ ብሎክ ያረግ፣ ፍፁም ብሎክ ያረግ፣ በኪ ሁሉም ሰው ብሎክ ያር። ምክንያቱም የሆነ በቀት ሩስ የተደለችም ታወራ ራሱ ደስ አይል። የምር እኔን እኮ አልነካችም በቃ ከዚህ በፊት እነ ቤኪን ሳድባ ምናምን እየተጠቀሙ በጠራራ ፀሐይ ላይ እቃ ቆርጣለሁ ምናምን እያለች ደኳኝን እዚህ ቅርብ ሰዓት የኔን ፕሮፋይል ስክሪንሸት አርጋ የኔን እየሰደበች

በጣም ነው አንቆሻሻችሁ። ጌታ እናንተ አሻላደን እኔም በእኛ በጣም በጣም ነው እየሰደበቻለሁ። ልጆች ነጋ ይህንን ነገር እኔ ደግሞ ዛሬ ነው ወይኔ። በመጀመሪያም እሱን አልወዳትም፣ ግን ዛሬ ብዙ ከብዙ ልጆች ነው የሰማሁት በግሩፕ እንደዚህ ብላ አውርታለች። ደውላ ነው የነገረችዋ። አረ ወይኔ

ማሬ ከዚህ በፊት ልጆቹ ሃይሚ ዘግብ የነበረ ራሱ በውስጥ አዋርታ ነው የሚገርመች፣ አንቺን ከነከች፣ አትፍሪ። እኔ ባለፈው እሱን ነው ምንም ነገር አታወራም እናንተ የለም ምንም የምታመጣ ነገር የለም። ስራ ስታጣ የሆነ በቃ ለማንኛውም፣ በቤት የምንገናኝ በኋላ ከትንሽ በኋላ ረግጣችኋለሁ። በእያንዳንድሽ ልጁ ታንተባተ ስባል እምቢ አላችሁ ሁላችሁም። አይደለም እንዴ? ኦኬ

ከኛ ጋር ከጨረቃ ፋሚሊ ጋር ተጣልታ ሄዳ የሩታን እነ የአብሬሽን ፎቶ ለጥፋ እነሱ እንድናገኛለ ላይብ ከፍታ በ ከዛ ቀን ጀምራ እኔን አስጠላች። አስመሳይ ናት ጀመር

ቀርቶብን ይሄ ሰው ክብሩን በጠበቀን፣ ቀርቶብን ስልሽ ሂጂ ሰይጣን ድንጋይ፣ ቀርቶብን ስልሽ እዚህ አሁን እኛ ስለ እርቅ ሽንግል መሰለኝ። ለምን እንደዛ ዘፈር ሄደ? ሽምግልና አትቀመጭ

አንተ እንደ አንተ እንዳልከው ደግሞ ደሞ ኦክሳና ደሞ እንዳለችው ደግሞ ደግሞ ጓደኛ ደሞ ይሄዛ ደሞ እንትን ይሆናል ንግግራቸው ንግግሩ በንግግር የተነጋ በዚህ በስልክ ማለት ነው። አማረኛዬ በጣም ትንሽ እንትን በጣም ስለሚከብደኝ ነው። አማረኛ በጣም ትንሽ እንትን ያልኩ ነኝ እና እየደወሉ ይበላሉ ብዙዎች ይበላሉ። በስልክ ንግግረኛ አሁን ሴቶች በንግግር ትንሽ እንትን እንላለን። ከዛን ይበላሉ፣ ብዙ ይበላሉ። አያቸዋለሁ ሲበሉ። ደግሞ በ- በራሳ በእንትናቸው ደግሞ ሲሄዱ ደግሞ ሰርተው እንደዚህ ደግሞ ሰርተው ጨርሰው ግዳታቸውን ጨርሰው ሲሄዱ ደግሞ አንዳንዱ የራሳቸው የግላቸው ዘመዶቻቸው ደግሞ አንዳንዶች ደግሞ ለራሳቸው ተጠቅመው የሰደዱት በሙሉ ባዶ ሲቀር አይቻለሁ። እና ይሄን ደግሞ አሁን እኔ የምለው ይህ ሲሄዱ ያሰቡት አንድም ለራሳቸው ሊለወጡ አንድም ለዘመዶቻቸው ለእናት አባታቸው ለውጥ ያደርጉ ሊያረጉ ነው፣ ከዛ ከንትናቸው ከፍ ሊያደርጉ ነው ነው ይሄዱ። ግን ደግሞ አሁን እኔ የምለው ለራሳቸው ማሰብ አለባቸው ትንሽ ለራሳቸው አሁን አንተ እንዳልከው ለራሳቸውም ይሄ 13ም 14ም 10ም ዘጠኝም አመት ተሰሩ ለራሳቸው ማሰብ አለባቸው። እናት አባትም አዎ እንትን መርዳት ያስፈልጋል፣ ግን ደግሞ በገደብ እና ደግሞ የሆነ ደግሞ ጓደኝነት አለ። ይሄ ጓደኛ አለማመን ነው። ጓደኛ አሁን ከውጭ ጓደኛ እንኳን አብረህም አብረውም ጓደኛ አይሆንም። የለም ጓደኛ የለም። ጓደኛ ማለት ስለህ የፍቅረኛ ማለት ነው፣ ፍቅረኛ የለም። ለምን አብሮም እየተነጋገርኩትም አይሆንም። እንኳን በስልክ ሆኖ ንግግሩ በደንብ ጥሩ ይነጋገራል። በጆሮ በደንብ ለሴት ልጅ ለምን ንግግር ነው የሚያጠቃት። ስለዚህ ትጠቃና ትሰዳለች ለሱ ጥቅም ትሆናለች ማለት ነው። እና ለራሷ ለራሳቸው ለራስ መስራት ለራስ ማስቀመጥ፣ እናት አባትን ደግሞ ትንሽ መለወጥ ለራስን ማስቀመጥ ያስፈልጋል። እና አለመሞኘት ነው። በጣም ትልቅ ትምህርት ነው። እኔ አማርኛ በጣም ትንሽ ስለማልችል ነው። አለመሞኘት ፍቅረኛ አለመያዝ ነው የምለውን ለምንድን ነው ራስሽን ለውጠሽ መጣሽ። ከዛም በኋላ ከዛ ያነ ይደርሳል። ለምን አብሮ የሆንክም አይታመንም። አሁን እምነት የለም። ራሱ ገንዘቧን ነው የሚፈልገው። ገንዘቡን ስለሚፈልገው ገንዘቡን ስለሚፈልግ ያ ሰው ራሷን አይፈልጋትም። ጥቅም ብቻ ነው የሚፈልግ፣ ጥቅሙን ብቻ ነው የሚፈልገው እና ራስ መጠበቅ መከራሽን እየተጠበሽ የሰራሽውን ስራ ራሱን ለውጠሽ ራስሽን ደግሞ ለራስሽን ማስቀመጥ እናት አባትን መርዳት ያስፈልጋል። እንደዛ ነው ምለው እና ደግሞ የተነጋገራችሁት ሁላ በጣም ጥሩ ነው። እኔ ትንሽ አማርኛ በጣም ስለሚፈልግ አላውቅም። የተነጋገራችሁት ሁላ ጥሩ ነው። ራሳችሁን ራሳችሁን ጠብቁ። ለሰው አለመሞኘት አለመሞኘት ነው። እናንተ ጎበዞች ናቸው። በጣም ታታሪዎች ናችሁ። ትልቅ መስዋዕት ያደረጋችሁ ለሰው ደግሞ መብራቶች ናችሁ፣ እና ለራሳችሁ ደግሞ መሆን ለራስ መሆን ያስፈልጋል። ሁሌ ለሰው ሁሌ ሁሌ አይደለም፣ ሁሌ ሰው አድርጉሌ ነው እንጂ ሁሌ ይፈልጋል፣ ያ ሰው ይፈልጋል። ገንዘብ አይጠገብም፣ ግን ደግሞ ለራስ ደግሞ መሆን ያለበት ለራስ ለምን ራስ መጀመሪያ ሲሄድ ራስ ምለለወጥ ለ ለ ደግሞ ለ ለእናት አባት ምለለመለወጥ ነው ግን ደግሞ ለራስ ደግሞ መሆን አለመርሳት ነው ነው ምለው እናመሰግናለሁ። መሰግናለሁ ኤደንዬ፣ እሺ፣ እዚህ ቆይ፣ አንድ ነገር ልነግራት አስፈልጌ ነው። ኤደንዬ እንዳንቺ አማርኛ ኦኬ፣ ቲጂ ትሄዳለች። እሺ፣ ቆይ፣ ለኤደንዬ መልክት ልቀ ልላክላት። ኤደንዬ እንዳንቺ አማርኛ ባወራ ምን አለ የአንቺ እኮ አማርኛ እየጠፋ አማርኛ አልችልም ማለት ትክክለኛ አማርኛ አንቺ ነሽ እኔ ነሽ እና ማሻሻያ ደግሞ ልስጣት ነው በህይወትሽ። ኤዲ አሁን ለምሳሌ ኤዲ በጣም ትልቁን ነገር ልንገርሽ፣ የሆነ ነገር አልችልም ካልሽ፣ ሁሌ አትችልም እችላለሁ ብለሽ እኔ ለምሳሌ ኦሮምኛ ተናጋሪ አይደለሁም። ኦሮምኛ ተና በደንብ በስነስርዓት እንድናገር የማደርገኝ የራሴ ኮንፊደንስ ነው። አልችልም ካልኩ ያንን ቋንቋ አልችልም። ለምሳሌ አረብኛ ሶስት አራት ቀን ሰምቼ ያንን አረብኛ እንድናገር ኮንፊደንስ ካለኝ ያንን አረብኛ ልናገር ይችላለሁ። አልችልም ካልኩ ግን ያንን ነገር አልችልም። እያንዳንዱ ነገር አንደኛ ንግግሯ ራሱ ሲጣፍጥ፣ በቃ ሪላያሊቲ ውስጧ ስሜቷን ነው እያወራች የነበሩ፣ በቃ የተሰማትን ሀሳብ ነበር ስታወራ የነበረችው እና በጣም ነው ደስ የሚለው። ኤድዬ እግዚአብሔር ተባረኪ፣ እንደውም በቃ ትክክለኛ ነገር ስለነገርሽ ነው ነው ነው ነው፣ ፕሊዝ ሄደንዬ አማርኛ አልችልም እንዳንቺ ኮንፊደንስ ይኖርህ፣ እኔ ሁሌ እየታዘብኩሽ ነው። ኮንፊደንስ ይኖርህ ዳኒ እያለች ነው። ኮንፊደንስ ካለች አይደለም አማርኛ አረብኛውን ገልብጠሽ ታወራለች። ፕሊዝ አንሻ ትገቢያለሽ አሁን በጣም የምንገርማቸው ነገር ኤደንን በጣም ለብ በጣም የምንመካታት ታላት ኤደን፣ እኔ በጣም ነው የምወደው። ወይ አንዴ ያንን ነገር አሁን ሁላችንም መጨረሻ ላይ መግለጽ እንችላለን። አሁን ሰው የምትችሉ ሰዎች ሼር አድርጉ፣ ኮፕሊንግ አድርጉ። ፎሎ ያልተደራረጋችሁ ፎሎ ተደራረጉ። ሁለተኛ ነገር ደግሞ ታብታብ ይደረግ። አሁን ሸዊት ሀሳብሽን እየተናገርሽ በቃ፣ ከታች መግባት የሚፈልግ ሰው ያወራ ሰው እየወጣ ይገባል። በቃ ከታች ሁሉም ይህንን ነገር ሁሉም ብሶቱን እንዲናገር ስለምንፈልግ ዛሬ በቃ የየራሳችን ኮንፈረንስ ነው። በቃ ራሳችን እርስ በእርሳችን የምንፈታተሽበት ቀን ስለሆነ በቃ ሌላ ቀን ነገ ከነጎዳያ በስነስርዓት እንጫወታለን። ሁሉ አሁን ሸዊት ነች፣ ሀሳቧን ትናገራለች። እያንዳንዱ ነገር አዳምጠሻል። ከዛ ቲጂ ነሽ ከሸዊት ቀጥለሽ ቲጂ። ከዛ ወደ መርካቶ እንሄዳለን። በቃ ይሄ የተነሳ ነው ኦብስ ያነሳችሁን ሀሳብ ዛሬ በቃ መቋጫውን አግኝተን ነው ሁላችንም ተማምረን መውጣት ያለብን። ይሄ ነገር ሲነገር እኮ ውጭ ላለ ሰው ብቻ አይደለም ሀገር ውስጥም ላለ ሰው ነው። ሀገር ውስጥም ላለ ሰው ነው። ከውጭ ሀገር መቶ ሀገር ውስጥ ገና መኖር ለሚጀምር ሰውም ይሄ ነገር መነገር ያለበትና በቃ ነገ ተመልሶ ውሻ ብቻ ናት ወደ ተፋችበት ተመልሳ ምትመልሰው በቃ ይሄ ነገር በህይወታችን መደገም የለበትም። በቃ መቋጫ ነገር ሰተ ነው ተምረን ተማምረን ሙ ለምሳሌ እኔ የማላቀውን ነገር ኤደን ብዙ የነገረችን ነገር አለ፣ ሚሚ የነገረችን ነገር አለ። ኦብሴ እኔ ማላቀውን የማልረዳውን ነገር በ በስነ ስርዓት እንደ ሀሳብ አድርጋ ነግራኛለች። እናንተ ማታቁትን እኔ ነግሬያቸዋለሁ። ሁላችንም እንማማራለን በዚህ ነገር ዛሬ በቃ አድርጉ ብዙ ሰው በቃ ቤታችንን ሞልተን ያወራ ሰው እየወረደ ያላወራ ሰው ሀሳቡን እየገባ ይስጥ። ዛሬ በቃ እንማማር፣ ገባችሁ? አንዳንዴ በቃ መፎጋገርም መተራረብም ያለው ነገር ይቅርና ዛሬ ሁላችንም በቃ ዛሬ በፍቅር ነው ይህን ቤት የምንዘጋውና በቃ ፍቅር ሁሌ አሸናፊ ነው። ሻዊት ይህንን ሀሳብሽን ቀጥይ፣ ከዛ ቲጂ ትቀጥያለሽ። ቶሎ ወደ አጠር አድርጋችሁ፣ ቆንጆ ነው። እኔ ጋር ሴትዮዋ ስላለሽ፣ እሺ ሌላ ሰው ያውራ። እኔ ጋር ሴትዮዋለሽ፣ ትንሽ ሰዓት፣ ከዛ ሲጨርሱ ነው ይቀጥላለሁ። ቲጂ ቀጥይ፣ ቲጂ ቀጥይ። ቲጂ ነው፣ ሌላ ቲጂ አለ? አንቺ ነው አንቺ ነሽ፣ ቀጥ እኔ እሺ እኔ እሺ ይቅርታ፣ አይ ነው፣ እያዳመጥኩ ነው። ዳን ተመስገን ጌታዬ። እኔ የሚረዳ ፋሚሊ የለም፣ ከኔ የሚጠብቁት ፋሚሊ የለም። ግን አይ አማርኛ ለማውራት እሞክራለሁ። እዚህ ጋ ማድረግ ያለብሽ ለምሳሌ ሆነ ለምሳሌ አሁን ይሄ ነገር ህይወቴ ላይ መጥቶ አይደለም። አሁን ይህንን ነገር የማወራው አንቺ ይህንን ነገር ስታ ለምሳሌ እትጂ አንቺ በጣም ብዙ ሰው ትረጃለሽ። እናት ነሽ ደግሞ ደሞ ከዚህ በፊትም ብዬሻለሁ። ገና በጣም ብዙ ሰው ከአንቺ ይመገባል። ከቤትሽ በቃ ይሄ ምንድን ነው። እቺ ታስታውሺ ከሆነ በመጽሐፍ ቅዱስ ላይ ኤልያስ ትልቅ የከፊት ለፊቱ የእራብ ዘመን እንደሚመጣ ስላወቀ ወደ አንድ ከተማ ሄደ። እዛ ከተማ ሲሄድ አንዲት መበለት ነበረች። መበለቲቷም ከልጇ ጋር ነበረ ነበረች እና ሄደ አወራት እጃች መበለት ምናላት የምበላውን ምግብ ስጪ ሲላት ዛሬ እኔና ልጄ ቂችን ቂጣ ጋግረን የምንበላት ምግብ ብቻ ነበረች ያለችን ብላ ነገረችው። ሴትዮቷ ጋግራ ሰጠችው። አበላችሁ ያ የራብ ዘመን እስኪያልቅ ድረስ ከዛ ቤት ከማደጎ ውስጥ